ሰላም ሰላም እንዴት ናችሁልኝ? ቤተሰቦቼ ደህና ናችሁልኝ ወይ? እውነት ለመናገር ሰላም አለኝ እንዳላችሁ ሰላም የለኝም። በጣም በጣም ደብሩኛል። እንግዲህ ትናንትና ቀን ነው ቪዲዮ የለቀኩት። ቪዲዮም ከለቀቁ እንግዲህ አልለቀኩም ትናንትና፣ ምክንያቱም በቃ እስከ ማታ አምስት ሰዓት ተኩል አካባቢ ድረስ ነበርኩኝ እና ጠፉ። እኔ ጭራሽ ትላንትና ጌም አለን ብለው አርባ አርብ የምንመጣለን ብለው ተናግረው ስለነበረ አሁን ላይ አርባ አርብ እንመጣለን ብለው ነበር። እና ትላንትና ሲቀሩ በጣም ነው ተስፋ የቆረጥኩት ማለት ይሆናል አይደል? ግራ ገባኝ። እንዲ ሀይሚ ፖስት የምታደርጋቸው ነገሮች ሰሞኑን ሪፖስት የምታደርጋቸው ፖስት የምታደርጋቸው ነገሮች ነው እጅግ በጣም ይሁንም ያ ሌላ ነገር ውስጥ እንዳለች የሚያሳይ ነው እና ብዙዎቻችሁ ህዝብን ለማስተማር ነው ፖስት የምታደርገው ከሷ ህይወት ጋር አታገናኙ ትሉኝ ያላችሁና፣ ኦኬ ልክ ናችሁ። ግን ደግሞ እኛ ይሄንን የምንለው ለእሷ ካለን ስጋት፣ ለእሷ ካለን ፍቅር የተነሳ ነው እና ደግሞ ያለ ምክንያት አይደለም አንድ ሰው የሆነ ነገር ፖስት የሚያደርገው። እና ምናልባት እንዳላችሁት ደግሞ ያው ህዝብን የሚያስተምርም ሊሆን ይችላል ያው ሀይሚ ታዋቂ እንደመሆኗ መጠን ህዝብን ያስተምራል የምትለውን ነገር ሊሆን ይችላል ፖስት የምታደርገው ሪፖስት የምታደርገውም ግን ደግሞ ጊዜ አላት። አንዳንዴ ከራሷም ጋር የምታገናኝበት ጊዜም አለ። ደግሞ አንድ ግዴታ ከሶሄቱ ጋር ለምታገናኝቷላችሁ ምናምን ለምትሉት ያው አንዳንዴ ልክ ነንም ልክ አይደለንም። እና ያው ሁሉም የራሱን ግምት ነው የሚናገረውና ሶ የገመትኩትን ነው እኔ ትላንትናም የተናገርኩት። ብቻ ግን እኔ ፈጣሪ መጀመሪያ ከምንም በላይ ከማንም በላይ መብርሃንዬ በመጀመሪያ ክፉ ነገር መስማት አልፈልግም። አደራውን አምላኬ የእውነት ጠዋት ተነስቼ ሻማ አብርቻለሁ። አዳሬን እንቅልፍ አልተኛሁም። ብላችሁ አላመናችሁ አታምኑኝም። በቃ ምን ብዬ እንዴት ላስረዳችሁ? እንቅልፍ አልተኛሁም። ትላንትና በቃ የተኛሁት ሁሉ ሶፋ ላይ ነው፣ ሆዴን አሞኛል ብዬ ነው። አልጋ ላይ እንኳን አይደለም ሶፋ ላይ የተኛሁት ውስጥ አልገባም ብዬ ማለት ነው። ይመጣሉ ብዬ ስጠብቅ፣ ያው እኛ ኢትዮጵያውያን ኢትዮጵያ ከሆነ ጠዋት ተነስቶ ወደ ስራ ስለሆነ ቢያንስ ከሶስት ተኩል ጀምሮ ወደ እንቅልፍ ነው። ማምሸት አይቻልም እና ነገር ግን የእነሱን መጠበቅ ስለፈለግኩ ማምሸት ስለፈለግኩኝ ሶፋ ላይ ታኛሁና ግን ብጠብቅ ብጠብቅ የሉም ቪዲዮም አልሰራውም እኔ እስከዛሬ ሲቀሩ የቀሩበት ምክንያት ብዬ ቪዲዮ ሰራለሁኝ ግን ዛሬ ትናንትና ቪዲዮ ያልሰራሁበት ምክንያት ምንድን ነው ምን ብዬ ቪዲዮ ልስራ ምንም ነገር ማወቅ አልቻልኩ በቃ እነሱ የሆነ ፖስት አድርገው የሆነ ቀጠሮ አድርገው ቀጠሯቸው ደግሞ ማታ ሶስት ሰዓት ነበረ። ብጠብቅ አይኔ ጥፍት እስከሚል ድረስ እግዚአብሔርን የሉም። በዚያ ላይ ሀይሚ ፖስት ስታደርገው የነበረው ነገር በጣም የሆነ በቃ የሚያሳዝኑ ነገሮች ምናምን ነበሩና መጨረሻ ላይ ተስፋ ስቆርጥ የሆነ ግጥም አድርጌ ፎቶቸውን ፖስት አድርጌ ደህና ደሩ ብያችሁ ተኛው። ጠዋት ስነሳ ግን እዛ ፖስት ላይ ያገኘኋቸው ኮሜንቶች። እንዳለ በቃ በሰላም ነው ወይ፣ በሰላም ነው ወይ፣ በሰላም ነው ወይ፣ በሰላም ነው ወይ ነው እና በቃ ምንም የምመልሰው ነገር ስለሌለኝም። ግን ዛሬ እዛም እዛም ስልክ ለመደዋወል ሞክሬያለሁ መረጃ ለማግኘት ምናምን እና ደህና እንደሆኑ ሰምቻለሁ። ደህና ናቸው እነሱ ያው ሰፈር ውስጥም እንደታዩ ምናምን ነግረውኛል ደህና ናቸው። ሶ ትላንት የቀሩበት ቻናላቸው እየቀዘቀዘ ነው። የሉም ቻናላቸው ላይ ምንም አይነት ቪዲዮ እየተፖሰተ አይደለም። በቀደም በፍፄ ቤት ነው የመጡት። ትናንትና ብሩኬ ቤት መምጣት ነበረባቸው። የሉም። በተለየ ሀይሚ ቻናል ወደ ኋላ ነው ሚንቀረፈፈው። ሁለት መቶ ሺህ መግባት ነበረባት እስካሁን አልገባችም። ቻናሏ እንደዚህ ቀስ እያለ ደግሞ ለምን እንደሆነ ቪዲዮ የማይለቆት ቶሎ ቶሎ አላቅምና ዞሮ እንዲ ነው እንዲ ነው ማለትም ትንሽ ይከብዳል በመላመት አንዳንዴ ትክክለኛ ተጨባጭ መረጃ ሳትይዙ እንዲ ነው ማለቱም በኋላ ያሳፍራልና አሁን የቀሩበት ምክንያት እንዲ ነው እንዲ ነው ልላችሁ አልፈልግም ግን አንዳንድ ጊዜ ምን አለ መሰላችሁ እኔ አሁን በጣም ይደብረኛል አንዳንዴ ማለት ስደት ላይ ሆኜ ብቻ ብቸኝነት ተሰምቶኝ ወይ ደግሞ ሰው ቤት ስለሆንኩ ምናምን ይመስላኝ ነበረ። ግን አይደለም። አንዳንድ ጊዜ በቃ የሆነ የሚመጣባችሁ ስሜት መጥፎ ስሜት አለ። የሆነ የሚደብራችሁ ነገር ሊኖር ይችላል። በትንሽ ነገር ስሜታዊ ልትሆኑ ትችላላችሁና በዛን ሰዓትስ ምንድነው የሚያስፈልገው? በቃ ለብቻ መሆን፣ ጊዜ ለራስ መስጠት፣ ራስን ማዳመጥ፣ ለሁሉም ነገር በቃ ኬርለስ መሆን ሁሉንም ነገር ችላ ማለት በቃ ከራስ ጋር ማውራት፣ ከራስ ራስ ማዳመጥ፣ ለብቻ ቁጭ ማለት፣ እንደዛ አይነት ነገር ነው የሚሰማኝና ምናልባት እነዚህ ልጆች ይኸው ትንሽ ማረፍን ፈልገው ይሆናል። ይሰለቻልም ደግሞ አንዳንድ የሶሻል ሚዲያም ይሰለቻል። ለምን ግማሽ ፐርሰንት ህዝብ ቢወዳችሁ ግማሽ ፐርሰንት የእናንተ ሀሳብ ወይም ደግሞ የእናንተ አይዲያ ወይም ላይመቸው ይችላል። እናንተን የሚተች ነገር ስታዩ በጣም ያስጠላል። እና ምናልባት እነዚህ ልጆች ከሚዲያ ትንሽ ገለል እንበል ብለው ሊሆን ይችላል። እንደዚህ አይነት ሙድ ውስጥ ገብተውም ሊሆን ይችላል። ማረፍ ፈልገውም ሊሆን ይችላል። የተለያየ አጋጣሚ በነገራችን ላይ ኢትዮጵያ ውስጥ ይሄ ብቻ አይደለም። ኔትወርክ ከም ያጋጠመል ኔትወርክ ራሱ አሁን እኔ አሁን አንዳንድ ጊዜ ሶስት ቀን አራት ቀን ዝግት ያደርግብኛል ኔትወርክ ዝግት፣ ሶስት ቀን አራት ቀን እና እንደዛ እንደዛ አይነት አጋጣሚዎች ስላሉ ደህና እንደሆኑ እንደነገርኳቸው ነው። ደህና ናቸው፣ ሰምቻለሁ። አታስቡ ልጆች፣ ደህና ናቸው። እህቶቼ፣ አትጨነቁብኝ። እግዚአብሔር ረ እራት አልበላሁም ያለች ልጅ ያለች፣ ፈጣሪን ነው ምላችሁ፣ አታምኑኝ እኔ ራት አልበለሁም ዛሬ አለች። አራት መብላትም አስጠልቶኛል አለች። እንዴ እህቴ፣ በዚህ ልክም እናንተ መጎዳት የለባችሁም። ለእናንተ ማንም የላችሁም። የስደት እህቶቼ፣ በተለይ ለእናንተ የሚያስብ ማንም የለም። ስለዚህ እባካችሁ፣ እባካችሁ እራሳችሁን አተጉዱ፣ ምግብ ብሉ። ሀይሚና ብሩኬ ደና ናቸው። ከዛ ባለፈ ጸልዩላቸው። እንግዲህ የሚመጣውንም ነገር በጸጋ መቀበል ነው። ምናልባት ዛሬ በአዲስ መንፈስ በአዲስ ጉልበት ይመጣሉ ዛሬ እርግጠኛ ነኝ እንደሚመጡ ትንሽም አስደንግጦኝ የነበረውን የማታ መቅረታቸው ነው ማታ ደግሞ ከሶስት ሰዓት በኋላ ማን ጋር ትደውሉታላችሁ ማን ይመልስላችኋል በዛ ሰዓትስ ብደውሉ በጣም ከባድ ነው እና ያለኝ አማራጭ ዝም ብሎ ማደር ነበረ እህቶቼ እናንተ ተጨንቃችሁብኝ የኔ ውዶች እና ይዟችሁ ጨረቃዎቻችን ደግሞ ፈጣሪ ይጠብቃቸው በቃ መብርሃን አለች፣ ቅዱስ ገብርኤል አለ። ምንም አይሆኑም እነሱ እና ደህና እደሩልኝ። ፈጣሪ ጠባቂው፣ ፈጣሪ ነው የፈጠረን እሱ ነው። ስለዚህ እሱ እንዳረገ ያርጋቸው። ለነሱ የሚያስፈልገው ብቻ ፈጣሪ፣ እነዚህ ልጆች ያስባቸው። ክፏቸውን አነስባ ማለት ነው።